ላይ ራስህን አረጋጋ። ምክንያቱም አንዳንዴ ህይወትን መምራት የምንችለው እኛ ራሳችን ጤነኛ ስንሆን ነው እና በጣም ጤናህን ሊጎዳ የሚችልን ነገር ብዙ ባታስተናግድ ጥሩ ነው። የራስህን ጤንነት ብጠብቅ እና በራስህ አእምሮ ተመርተህ ብትወስን ጥሩ ነው። እዚህ የሚሰጥ አስተያየት ጥሩ ሆኖ እያለ ነገር ግን ጫና የሚያሳድርብህ ከሆነ ራስን ፕሮቴክት አድርግ ከምንም በላይ። ከዛ ቀጥለው ደግሞ ዋን ላብ ያለው በጣም ነው የምስማማበት፣ ምክንያቱም ወሳኙ አንተ ነህ። እኛ ይሄን አድርግ ያን አታድርግ ምን ማለት እንችላለን፣ ግን መወሰን አንችልም። በአንተ ህይወት ላይ አባህ ወሳኙ አንተ ነህ። ሰው በሰጠ አስተያየት የምትሄድ ከሆነ ገደል ግባ ቢልሆን ገደል ልትገባ ነው እንዴ? እንደዛ አታድርግ እና ራስን ቴኬር አድርግ ከምንም በላይ የሚመጡትን ነገሮች ደግሞ በጸሎትና በመልካም አእምሮ ለመፍታት ሞክር እንጂ የሁሉንም ሰው አስተያየት ለማስተናገድ ብለህ ስትረስ ውስጥ እየገባህ ነው ያለሁ። ስትረስ ደግሞ መጥፎ ነው በጣም ጤናን ያዛባት፣ ጤናን ይጎዳል። እና ሴት እህቶቼ ደግሞ አንድ ነገር ማወቅ ያለብን ሰው ያፈቀረውን ሁሉ የሚያገባ ቢሆን ኑሮ ጥሩ ነበረ። ህይወት አንዳንዴ ወዴት እንደምትመራቸው አታውቁም። እግዚአብሔር ነው በኛ ህይወት ላይ መወሰን የሚችለው። ምን አይነት ህይወት መኖር እንዳለብን አስቀድሞ የሚያውቀው እግዚአብሔር እንጂ እኛ አይደለንም። ስለዚህ እሱ እንዲወስን ፍቀዱለት። አይነው ሁለቱ ረዥም ጊዜ ጓደኛሞች ሆነው የኖሩ ናቸው። ጥሩ ጥሩ ምኞታችሁን እየገለጻችሁ እንደሆነ አውቃለሁኝ፣ ግን ተጽዕኖ መፍጠር በሰው ላይ ጥሩ አይደለም። የጤና ችግር ያመጣልና እሱን ነገር አስቡበት ለማለት ነው። ወሳኙ አንተነህ፣ ግን ቴክር ዩርሰልፍ ኦኬ። ሰላም የብዛ ቻ ወንድሜ ችን ላይ እኛ እየተጫነው ሳይሆን ውድ ሀሳብ እየሰጠ ነው ነው። አንዳንድ ጊዜ ለመወሰን ግራ የሚገቡሽ ነገሮች ሰዎች ጋር ስታመጫቸው ይቀሉሻል። በሽ ዝምልሽ። እኔ ዝም ብዬ የሆነ ነገር ገጥሞኝ ብቻ ይንፍን አድርጊው። ለውሳኔ ተቸግሬ ራሴን የሆነ ነገር ውስጥ ከማስገባ ይልቅ እንደዚህ ሰዎች ጋር ባመጣው ከሰዎች የምወስደው ነገር ይኖራል። የኔ ውሳኔ ውሰድ፣ የኔ ውሳኔ ተቀበል ሳይሆን በአወራሹ ልክ ከአንቺ የሆነ ነገር ይወስዳል ከኔ የሆነ ነገር ይወስዳል። ከዛ ለውሳኔ ቅርብ ይሆናል። እኔ ያ ነው የምረዳው። እንደኔ ሀሳብ እና ማስጨነቅ ሳይሆን ውሳኔ ላይ እንዲደርስ የኛ ሀሳብ መንደርደሪያ ይሆነዋል። ለምሳሌ አሁን ዳኒ ካየሹ እንግዲህ በጭፍን ነው በያመናት ምንም ነገር ሳያይ ነው በጭፍን ገባሽ፣ ያ እምነቱን ነው መልካምነቱን ያሳያል። ግን ደግሞ ከኛ የወሰደ ሀሳብ ምንድ፣ ይቅርታ አድርጌልኝ፣ ናይች ልጅ እኮ ብታረግ ዝም ባታረግ ዝም እኮ መርጧት እኮ ቃል ኪዳን ገብቶላታል። ገባሽ መጀመሪያ ለጽጌ የምትፈልገውን ነገር ሁሉ አድርጓል። ፍቅሩን በትክክለኛ መንገድ ገልጾላታል። በትልቅ ከበሬታ ታገቢኛለች ጥያቄ አቅርቦላት ገፍታ ሄደች። እሷ ነች ለዚህ ሁሉ ነገር ተጠያቂ እኮ ራሷ ጽጌነት መሆን ያለባት። ይሄ ልጅ እኮ ተሳሳተ መንገድም ሄደ ትክክልም ሄደ፣ ለእሷ የሚገባትን ክብር ሰጥቷታል። የሚችለውን ሁሉ ነገር አድርጓል። ይሄ ሁላችንም ያው መቼም ህይወታችሁ በአደባባይ ስለወጣችሁት እንደ አንድ እኮ ጊዜ ለጸጌ መስጠት ነበረበት። ጊዜ ስጠኝ ብለዋለች አይደል? ጊዜ መስጠት ነበረበት። ለምን መቸኮል አልነበረበትም። ታያለች የሚወዳት ከሆነ ኖ። ከዛ በፊት ለምን ከዛ በፊት ለምን እንዲያገባት ስትፈልግ ስታሳየው ቆየች። ቆይ ኮ በቃ እሱ እኮ ሳይን ስላሳየችው እንዲያገባት እንደምትፈልገው ስላወቀ እሱም በክብር ያን ሁሉ ነገር አድርጎ በከበሬታ ታገኛለች። ጥያቄ ያቀረበላት ገፍታ ሄደች። እሷ ነች እሷ። አሁን እዚህ ልጅ ላይ መፍረዱ ምንድን ነው ጥቅሙ? በቃ ህይወት እንደዚህ ነች። አንዳንዴ ዳኒ አግበኝ፣ ቀለበት አርግልኝ ምናምን ብላ የምትጠይቀው ያን ሰዓት እኮ እንዳለችው ለጸጌ ቀለበት ዳኒ አላቀረበም ለማድረግ ለምን ለሱም ያልተመቻቸ ነገር ስላለው፣ እሱም ደግሞ ልክ እንደ በድንገት ወጥቶ ቀለበት ሲያደረግላት ለሷን በቃ ላይ መቻለች። ያ ነገር ሰርፕራይዝ አይነገርም። አንደኛ፣ ሁለተኛ ነገር ደግሞ ጽጌ ማጥፍታለች። በጣም የጽጌ ጥፋት ነው እኮ የጽጌ ጥፋት፣ ዳኒም ደግሞታል ያው በቃ በጥፋት ላይ ጥፋት ነው። የጠፋ አሁን የጠፋ ይ እናንተ በሱ ቦታ ብትሆኑ ብሎ የምንታደርጉ ነው? ያን ሁሉ ነገር ሄዶ እንደዛ ተንበርክኮ ጠይቋት ገፍታው ሄዳ እሱ አልፈልግም አላለችም ጊዜ ስለኛለች፣ እሱም ጊዜ ደግሞ መስጠት ነበረበት ዳኒ ማለት ነው። እቺም ልጅ መታ በቅርጠቱ ገብታ ገብታ እርጉዝ ነኝ ማለት አልነበረባትም። አንዲ ንስ ሞስቴ ይወላችሁ ጊዜ ስጠኝ እኮ አይደለም ያለችው፣ ካያችሁ እኔ አሁን ላይ መተማመን አልችልም። ፕላስ ደግሞ አሁን ላይ ለዚህ ነገር ዝግጁ አይደለሁም። እንዴ እስከ ዛሬ እኮ ብለሽ ነበረ ሰ የአንቺን ሀሳብ አክብሬ ነው ዛሬ እዚህ ላይ የደረስኩት ብያት አለው። ስራት አይ አሁን ተማሚ አንተ ኬርኩ በኋላ ሁ ጊዜ ይስጠኝ ብላለሽ ዳኒ ይወደሽ ኤፍሱ ለምንድነው ጊዜ ስጠኝ አይደለም? ለሰከንድ ለማይክሮ ሰከንድ አላመነታችን በነገራችን ላይ ለሰከንድ አላመንታች ምክንያቱ ከኔ ጋር መሆኑን ስለምትፈልገው። እኔ ቅርታ አድርጉን፣ የሰውን ጀጅ ማድረግ አልፈልግም፣ ግን ሽሉክስ ሽዝኖት ማችወርድ በቃ ነገሮችን ሁሉ እንደ ጌም ነው የምታየው እና አንዳንድ ጊዜ እንደዚህ አይነት አካሄድ የምትሄዱ ከሆነ ህይወታችሁንም ሊያሳጣችሁ ይችላል። መጥፎ ነው። ላይፍን ሲሪየስ መያዝ አለባችሁ። በተለይ ፍቅር የሚባል ነገር ደግሞ ቀልድ አይደለም። ዳኒ አንተ ደግሞ ለብዙ አመት ጸጋዬን ታውቃለህ። ጸባዩ ምን እንደሆነ ሁሉ ነገር ስለምታቅ መረዳት አለብህ። ለምን እሷ ባለችው በእልህ ተጋብተህ የማዩን ነገር ማድረግ አልነበረብህም። ስሚ፣ ለብዙ አመት እኮ የጠየቀችኝ ጥያቄ እሺ፣ ያሳካውት በእኔ ቤት ቁ ጥሩ ማድረግ የነበረ ረዳሽ ምን እንደው ታውቃለህ፣ እህታችን ማለት ነው እኛ እዚህ ጋር እየተከራከርን ያለ ነው ለዳኒ ለውሳኔ የሚረዳውን ነገር እንጂ፣ አንተ አጥፍተሃል፣ አንቺ አጥፍተሻል የክስ መዝገብ አልከፈትንም። በነገራችን ላይ ማለት ነው ወደኋላ ተመልሰን እንደገና እሱን ለውሳኔ የማይረዳው ነገር ላይ ማስገባት የለብንም። ማውራት ካለብን አሁን ያለበት ታይም ላይ ምን ማድረግ እንዳለበት ነው ልንወያይ የሚገባው። ጥፋት አለ ሁለቱም ጋር በቃ ዳኒም ጋር አለ፣ ጽጌም ጋር አለ። ይሄንን አንክድም። ምንድነው ጥፋታቸው ካልሽኝ፣ በወቅቱ ጽጌ ያን ነገር ቀለበትን ያክል ነገር ሲመጣ እንትን ሲላት መቀበል ነበረባት። ድንገታዊ የሆነ ኦኬ፣ ያ ነገር ተፈጸመ ስህተት ነው ተቀበል። ዳኒ ደግሞ በቀጣይ ቸኩሎ እዝች የልጅ ሕይወት ውስጥ መግባት አልነበርም። ወንድ ልጅ ነው ተናደደ፣ ተበሳጨ፣ ገባ። በቃ ሌላ ታሪክ የለውም። ነገሮችን አስረዝማችሁ ልጆቹን ወይም ደግሞ ዳኒን ውስብስብ እንዲሆንበት ነገሩ እንዲከብድበት አታደርጉ። ወደ ኋላ የሚያስመልስ ነገር የለም። ነገር ሳምሪ አንችን ሽኮ ስብስብ እያደረግሽ ያለሽው ድረስ፣ እሺ እኔ ምን ብያው ሰበሰብኩ። እኔ አሁን እዚህ ጋር አንተ ነህ አንችንሽ ጥፋተኛ ብያለሁ እኔ። ዳኒ አንድ ነገር ያደነቁ ነገር ምን እንደሆነ ልንገር፣ ሁለቱም ሴቶች እንዳይጎዱ የምታደርገው ጥረት ይህ ትክክለኛ ሰብአዊ አእምሮ ያለው ሰው ማይንድ ነው። ለሴት ልጅ ያለ ከበሬታ፣ እንደውም ሁሉ ወንዶች ከአንተ ቢማሩ ደስ ይለኛል። አብርሃትም ኖርክ አልኖርክ ሴትን ልጅ እንደእህትህም እንደ እናትም አክብረህ ስሜቷን ጠብቀህ እሷን በማይጎዳ መልኩ ለመለየት የምታደርገው ነገር ለህይወቷ፣ ለወደፊት መጥፎ ነገር እንዳይገጥማት የምታደርገው ነገር ይሄ በጣም በጣም የማደንቀው ነገር ነው። ነገር ግን ያን አደረግክ ማለት ደግሞ ሌሎቹ አሁን አንደርስታንድ እያደረጉ ያሉት በቃ ውሳኔህ እንዲመሆን አለበት እንዲመሆን አለበት እያሉ ሊገፉህ ይችላሉ። ውሳኔን አንተ ታውቃለህ። ነገር ግን ለጽጌ የምታደርገውን እንክብካቤ እኔ በጣም ነው የማደርገው። ምክንያቱም ይቺ ልጅ በዚህ ታይም ሰው ያስፈልጋታል፣ ካጠገቧ መጎዳት የለባትም። ብዙ ጥሩ ህይወት አሳልፋችኋል። ሁላችንም ህይወት ጋር እኮ አለ፣ ያፈቀራችሁትን ብቻ እኮ አታገቡም እኮ። ህይወት የት እንደምትመራችሁ አታውቁም። የእውነት ነው የምላችሁ። ግን ስትለያዩ በፍቅር ቢሆን ስትለያዩ። ኦልሞስት አንተ ልክ የእውነት ነጭ ነው የመሰልከኝ ራሱ፣ አበሻ ወንድ ራሱ አልመሰልከኝም። የእውነት ለመናገር ነጮች ሲለያዩ በፍቅር ነው። የሚገርማችሁ ሲኖሩም በፍቅር ነው፣ ሲለያዩም በፍቅር ነው። ጦርነት አያስፈልግም፣ ጥላቻ አያስፈልግም፣ መጎዳዳት አያስፈልግም። እና ለዚች ልጅ አእምሮዋ እንዳይጎዳ የምታደርገው ጥንቃቄ በእውነት አድናቂ ነኝ። በዚህ ሌሎችም ከአንተ ቢማሩ ጥሩ ነው። ግን ቴኬሪ ሰልፍ ጤናን የሚጎዳ ነገር ግን አታደርግ፣ ራስን ጠብቅ። ለሁለቱም ደግሞ እያደረክ ያለው ነገር ጥሩ ነው ነው ብዬ የማስበው ግን እንዳይጎዱና ራስህን እንዳትጎዳም ደግሞ ጥንቃቄ አድርገ ህይወትን ምራ። እግዚአብሔር ደግሞ ከአንተ ጋር ይሁን። የሌላ ምንም ነገር አለለም ከዚህ በላይ ጥሩ ሀሳብ ነው ያነሳሽው። ያው የኔን ሀምሳ ፐርሰንት በላይ ነው የደገፍሽው እና እኔም እንደዛ ነው በክፋት አስቤ ሳይሆን ማለት ነው እና ዳኒ በቃ እንዲሁ ነው ስም ሀምሳ ሀምሳ ሰብአዊነት ስለሚሰማው ነው እንደዚህ ያለው እና እንጂ ያሳለፈውን ነገር ረስቶ ምናምን አደለም። ከጽጌ ጋ እና ምና ለመሰላቸውን በዛ መሳሄድ ያለችዋንም ልጅ ሱን አልፈልግም ቢል ሌላ አይነት እንትን ውስጥ ውሳኔ ውስጥ ልትገባም ትችላለች። ከዛ በኋላ ጸጸት ነው የሚሰማው። ወደዚህም ተመለሱ የጽጌ ጋም ላይፍ ቢጀምር በጣም በጣም ከባድ ነው አይምሮ ላይ የሚፈጠረው ነገር ብዬ አስባለሁ እና ሰውንም የማዳን ነው። ለዛ ነው በጣም ከባድ ነው ብዬ ማሰበው እንጂ ወይ ደግሞ ለማሽቃበጥ፣ ወይ ለሌላ ነገር አይደለም። እሷም እንዳልኳቸው ንጽህት ነች። አብሮ ቢቀጥሉ የነበረው ነገር ውሸት ሆኖ ተስማምቶ ቢቀጥል ደስ ባለኝ። ተመርምራ እንደዛ ሆኖ ቢገኝ በጣም ነበር ደስ የሚል። ለምን ብዙ ፋን አላቸው በጣም ይዋደዳሉ። ከጀርባቸውም ብዙ ብዙ ደጋፊዎች አሏቸው እና ሲለያዩ ያንም ነገር ሊያጡ ይችላሉ በአንድ በኩል ይሄ በጣም ሰው አንድ ላይ ሲሆን ነው የሚወዳቸው ከኔ ጭምር ማለት ነው ነገር ግን በመሀል ይሄ ነገር ተፈጠረ መቼም ያው የሰው ያው በፈለግሽው መንገድ አይሄድም ማንም እዚህ ውስጥ ያለ ነው ማለት አናቀ ነገ ምን እንደሚሆን አናቅም እና ያ ነገሩን የተከሰተበት ብራዘር ዳኒ ጋ እና ያን አስቤ ነው ሀምሳም ሰውኝ ለማውራት የሞከርኩት እንጂ ስ እኮ የሚለኝ እኮ አብረው ከኖሩት ብዙ መሰቅ ያሳለፉት ዳኒ እና ጽጌ ቢሆኑ ደስ ባለኝ። የእነሱንም ቪዲዮ ሁሌ እንዳየው ቲክቶክ ላይ ከድሮ ጀምሮና ደስ የሚለኝ ጥምረት በጣም ወደው ነገር ነው። ግን ሰባ ያ ነገር ደግሞ ከባድ ነው። ሚዛን አይምሯችሁን ሚዛን ያርጋችሁ ስታስቡት፣ ያቺም የሰው ልጅ ነች ሴት ነች የያዘችው ነገር አንድ ላይ ሲደመር መጥፎ ነገር ነው። ሁለት ደግሞ ወንድ በዚህ ሰዓት እንደዚህ አይነት እውነት ነው የምላችሁ ከኔ ጀምር እንዲህ መታመን እንደዚህ አምናለሁ ብሎ ዘጠና ፐርሰንት በላይ አምናት አለው ማለት ማን ነው የሚያምነው ብዙ ግንኙነቶች የሚፈርሱ እኮ ባለመተማመን ነው አላለ ምን አለ መሰላችሁ አይ የኔ አይደለም ይሄማ የኔ አይደለም በፍሱም ምናምን ይላሉ ከዛ ቀጥታ ምን ያደርጋሉ ብዙ ነገሮችን ይጠጣሉ ብዙ እንትን ውስጥ ይገባሉ ብዙ አይምሮ ኪዝ ውስጥ የሚገቡ ሴቶች አሉ በአንድ ወንድ የተነሳ ያ ምክንያት እሱ እንዲሆን አልፈልግም አላርግ ሰብእን ነው ስለማቅ ከድሮ ጀምሮ ማለት ነው እና ሀምሳ ሀምሳ ሆኜ ለመፍረድ ብዬ ነው። እና ግን አንድ ላይ ቢሆን ከጽጌ ጋር ደስ ይለኛል ሁሉ ነገር ተፈቶ እግዚአብሔር ሰላም ካረገው ነው። እና አመሰግናለሁ ስላዳመጣችሁ ደብን ምታምርሽ አንዳንድ ጊዜ እኮ ትንሽ መናገር ካለብን ነው መናገር ስላለብን ነው። እንትን እያለ እኔ ሴት ሴቶችን በጣም ነው የምወዳችሁ በጣም ነው የማከብራችሁ። ለጽጌም ራሱ የምታደርጉት ነገር ጥሩ ነው። ለስች ልጅ ፍቅር ማሳየት አለብን ሁላችንም እንዳትጎዳ። አሁን ያለችበት ታይም በጣም ከባድ ታይም ነው። የምታፈቅሪውን የምትወጂውን ሰው ማጣት ኢትስ ኖት ኢዚ በጣም ከባድ ነው እና በዚህ ታይም ላይ የምታደርጉት ከእሷ ጎን መቆማችሁ ጥሩ ነው። ግን በመሃል ደግሞ ይህ ልጅ